ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሩታ እህታችን በጣም ናፍቀን ነበረ መታለች። በዚህ አጋጣሚ እሩታዬ እንኳን አደረሰች ብያለሁ። ነገር ግን እንግዲህ የዛሬ የመጣችበት ያው የእውነት እኔ አስደስቶኛል። ነገር ግን ስታለቅስ ደግሞ እኔ አልወድም፣ በዚህ አጋጣሚ ማለት ነው። ምክንያቱም በጣም ብዙ አመትን አልቅሳለች። የአሁን አመት የሷ የለቅሶ አመት አይደለም፣ የምታለቅስበት አመት አይደለም። እሩታዬ ማለት ነው አንቺ የምትደሰችበት መልካም ነገርን ፍሬን የምታገኝበት በቃ ለቅሶችን ጠርገሽ የምትጠይበት ዓመተ ምሕረት ነው ማለት ነው። እና ያንቺን ለቅሶ አንፈልግም እንድታለሽም አንፈልግም። ስለዚህ በቃ እንድጠነክሪ፣ ሁሌም ከጎንሽነን እህቶች፣ ምን የመሳሰሉ እህቶች አሉ። ምንም መቼም አንክድሽም፣ ከጎንሽነን አለንልሽ፣ ከጎን መቼም ማለት ነው። ምክንያቱም በዚህ አጋጣሚ ከአብርሽ ጋርም ታርቃ ሊሆን ይችላል፣ ይታረቃሉ። ነገር ግን ታርቃን ብትመጣ ምንም ብትመጣ ከሷ ጎንነን መቼም፣ ከሩታ አንለይም ማለት ነው። ገባቸው አይደለ? ምክንያቱም እኛ ወላዋ አይደለንም። ወላዋዎች ይጨነቁበት። አንዴ ወደ አብርሽ አንዴ ወደ ሩታ የሚሄዱ ይጨነቁበት። ወይም ደግሞ አንዴ ሩታን የሚክዱ ለሩታ ሞትላታ ለሩታ እንደዚህ የሚሆኑ የሚሉት ይጨነቁ። ገባቸው አይደለ? እኛ አላማችን ምንና ምንድን ነው? ሩታ እንዳትጎዳ፣ ሴት ናት። በጣም ጎድቷታል። ምክንያቱም በዚህ አጋጣሚ ማለት ነው። አንዳንዶቹ ደግሞ ምን እያላችሁ ሰሞ መሰላችሁ ወደ ሚዲያ መጣት ሩታን አብርሽ ነው ምናምን የምትሉ ሰዎች አላችሁ ማለት ነው። እሱን እኮ ማንም ሰው እያውቃል። ወደ ሚዲያ መጣት አብርሽ ቢሆንም ነገር ግን አብርሽ ራሱ ልንገራችሁ፣ አብርሽ ራሱ ማለት ነው የታወቀው በሩታ ነው። በደንብ ማለት ነው፣ ልንገራችሁ በዚህ አጋጣሚ። እኔ እህቴን አመጣው ሰው ግን እህቴ ትሆናለች፣ በደንብ ሰው በደንብ እንዲያቀኝ ቲቪ ላይ እንድቀርብ ምናምን የምታረገኝ ማለት ነው። ገባችሁ አይደለም? አብርሽ ራሱ ተናግሯል። በዚህ አጋጣሚ ይሄንን ማለት መፈትፈት ምናምን ይሄ ፈልፍሎ ማውጣት አልፈልግም፣ ግን ሩታ አብርሽ እንዲታወቅ፣ አብርሽ እንዲያድግ፣ አብርሽ ለዚህ እንዲደርስ፣ አብርሽ እንዲለወጥ፣ አብርሽ ከነ ቤተሰቦቹ ከነ ጓደኞቹ ቡታጀራ ያሉት እንዳለ ተመርቆ ቁጭ ያሉት ስራ አጡት ሁሉ እንዲያድጉ ምክንያት ሆናለች። ይሄንን አትካዱ። እኔ እዚህ አጋጣሚ ማለት ነው ሩታን ምንም ብወድ አብርሽ ያደረገውን ነገር አልክድም፣ ልንገራችሁ። እናንተ ግን ሩታ ያደረገችውን ነገር ክዳችሁ ነው አብርሽን የምትወዱት፣ ለምን እንደሆነ ባላቅም ማለት ነው። አትካዱ። ለእውነት ሙቱ፣ ለእውነት ኑሩ። ገባችሁ አይደል? ለእውነት ኑሩ፣ ለእውነት ሙቱ። በቃ እውነት ነው የሚበልጠው ማለት ነው። እና ምን ማለት ፈልጌ ነው? ሩታዬ፣ የእኔ ውድ ማለት ነው። የእውነት እስቲ የሆነ ነገር እንስማና ማለት ነው። እንመጣለን ለመሆን የሱ ቆራጣ ለመሆን ህይወቱ ላይ ኖ ማለት መቻል መልመድ አለመቻሉ። እነዚህ እነዚህ ነገሮች በጣም እኔን ጎድተውኝ አልፈዋል። ነገር ግን አያችሁ አደለ? ምክንያቱም ማለት ነው ሩታ ብዙ ጊዜ አብርሽን የምትፈልገው እንዴት ነው? ትናንትና እንኳን ኢቭን ማለት ነው ልንገላችሁ የእውነት ማለት ወረቀቱን አልፈረሙም። በዚያ አጋጣሚ ማለት ነው የጋብቻ ወረቀት ፈረሙ እንጂ ግን አልቀደዱም፣ አላለቀም ገባችሁ። አብርሽም በሩታ ስር ነው ያለ፣ ሩታን በአብርሽ ስር ነው ያለች። ምክንያቱም የጋብቻ ወረቀት እስካልተቀደደ ድረስ ባልና ሚስት ናቸው። ግን ሩታ እንኳን ኢቭን ማለት ነው እድል እንኳን ልሰጠው ትችል ነበረ፣ እስከ ትላንትናው ድረስ እስከ ዛሬም ሊሆን ይችላል፣ እስክትሄድ ድረስ እንኳን እድል ልሰጥ ይችላለች። እንዴት ካላችሁ ደግሞ ሄርሜላ ትላንትና መጥታ እንኳን እንደዚህ ስታደረግ አይታ ልትራራ እንኳን አችልም። ሩታ ማለት ነው አራር በቃ ልቧ ሁላ ይሄ የጋብቻው ወረቀት ላትቀዱላች ይችል ነበረ። ግን አብርሽ ከሄርሜላ ስር አልጠፋም። ገባችሁ አይደለ? ሄርሜላን ሩታ አትፈልጋት። አብርሽ ግን ከሷ ስር ደግሞ አይጠፋም። ያ ማለት እንግዲህ ሩታን እያርቃታል በደንብ ማለት ነው። ገባችሁ አይደለ? ሕይወት እንደዚህ ከሆነ ማለት የኛ መንገድ የኛ መስመር እስከዚህ ከሆነ የተፈቀደልን በቃ የተፈቀደልን እንኖረን ወይም ደግሞ እስከተፈቀደልን ድረስ አብረን ሆነን መለየት ነበረብን። ወረዴ ተለያይተናል ማለት ነው። ነገር ግን ያ ማለት እሱ በሚያስፈልገኝ ሰዓት አይኖርም እኔ በማስፈልገው ሰዓት አልኖርም ማለት አይደለም ሲቀጥል ደግሞ ምናልባት እናንተ ከልቤ ይቅርታ ያላረኩለት ሊመስላችሁ ይችላል ነገሮችን ሁሉ በሙሉ እኔ ትቼዋለሁኝ ማለት ያንን ክፉ ነገር እያሰብኩኝ በውስጤ ቂም መያዝ አልፈልግም ሰዎች ወይ ሆይ የሚሉ ሰዎች ማለት ብዙ ነገሮችን የጠቀሙ መስሏቸው ነው መሰለኝ አላውቅም እንግዲህ ህይወታችን ወደ እንደዚ አይነት በዚህ አጋጣሚ ሩታ ማለት የፈለገችው ምንድ ታውቃላችሁ ብዙ ሰዎች ማለት ነው በሩታና በአብርሽ መሀል እየገቡ ወይም ደሞ አሁንም እስካሁን ድረስ እያሉት ወይ ደሞ አብሪሽ ሲታመም ሴት የሚያመጡት ወይ ደሞ አብርሽ ከሩታ ጋር ሲለያይ ሴት እያመጡ ምናምን አብርሽ እንድጽናና የሚያደርጉት ሰዎች ሩታና አብርሽ ትዳር የመፋታት ወይም ደሞ ትዳራቸው እንድለያዩ ያደረጉት አንደኛ እነሱ እንደሆነ ነው ሩታ እየተናገረች ያለችው ማለት ነው። ምክንያቱም አንድ ሰው ጓደኛ ነኝ ካለ የሆነ ደግሞ የሆነ በቃ ለእነሱ ጠቅማለሁ፣ ለሩ ወንድሟ ነኝ ለአብርሽም ወንድሜ ነው ካሉ ባልና ሚስት እንዲታረቁ እያደርጋለሁ እንጂ ሌላ ሴት አምጥቶ በሱ ሕይወት አያስገቡም ሌላ ወንድ አምጥቶ በሩታ ሕይወት አያስገቡም ማለት ነው። ስለዚህ ይሄ ምንድን ነው? እነዚህ እነ ብሩክ ናቸው እንግዲህ ሆይ ሆይ የሚሉት ይሄ ሩታ የተናገረችውን ለእነሱ ነው እንዲህ ከገባቸው ማለት ነው። ምክንያቱም አንድን ቀን እነሱን ለማስታረቅ አልሞከሩም። ልንገራችሁ በዚህ አጋጣሚ፣ ከተጣሉ በኋላ አሁን ግን አብርሽ እንዲሻ ማለት እንዴት ነው ከድብርት ካለው እንዲ ድብርቱ እንዲለቅ ጭንቀት ካለው ጭንቀቱ እንዲለቅ የሆነ ነገር በቃ ካለቀሰ ምን ካለ ሴት አምጥቶ ማባበል ነው። ልክ እንዴት ነው ልጅ ሲያለቅስ እኛ ብስኩት አምጥተን እንደምናባብለው አብርሽ ሲያለቅስ፣ አብርሽ ሲያኮርፍ ሴት አምጥቶ በሴት ነው የሚያባብሉት ማለት ነው። እንደዛ ነው እያለችው ሩታ ስለዚህ እነዚህ ከጎን ያሉት አብርሽና ሩታን ያለያያሉ እንጂ አብርሽና ሩታን ለማስጠጋት አብርሽና ሩታን አንድ ለማድረግ መቼም አልሞክርም እያለች ነው። እንድሰሙ ስለምፈልግ ምክንያቱም ሆነዋል ብዬ ለማለት እኔ ድፍረት አይሆንብኝም። እውነት ለመናገር ብዙ ነገሮችን ማስተካከል እየቻሉ ወይም ደግሞ ብዙ ነገሮችን ከሱ ማራቅ እየቻሉ ሆን ብለው የሚያረጉት ነገር ያለ እስከሚመስለኝ ድረስ ነው። እንደዚህ እንድራል በጣም ምክንያቱም ማለት ነው። እንዴት ነው አብርሽ ሲጀመር ማለት ነው አብርሽ ያው እሱ በመራቸው ነው የሚሄዱት ብዬ አሰብኩኝ። እነዛም ጫታሞች ምናምን ማለት ነው አብርሽ በመራ በኩል ነው የሚሄዱት። ነገር ግን በመራ በኩል ቢሄዱም ግን በዚህ ልክ ደግሞ መተወን አይጠበቅባቸውም። ምክንያቱም ከርሜላ በፊትም ከሆነ ማንም ሴት ከመምጣቷ በፊት ሩታን ስለሆነ የሚያቋት ሩታና አብሪሽን እንዳይለያዩ ማድረግ ይችሉ ነበር። ወይም ደግሞ በጣም ብዙ መስዋዕትን ከፍሎ የመጡ ልጆች ናቸው በዚህ አጋጣሚ ማለት ነው ኢቨን እንኳን ማንም ሰው ሳይመጣ ማለት ነው ማለት እነዚህ ጫታሞቹ ሳይኖሩ ማንም ሰው ሳናቅ አብርሽና ሩታ ለብቻቸው ቪዲዮ ሲሰሩ እንዴት ነበረ? የምንወዳቸው እንደ ሩታ ሲጀመር ሚዲያ ላይ የተወደደች ሴት የለችም። ልንገራቸው ማለት ነው እንደ ሩታ የተወደደች ሴት እንደ ለሩታ ኦዲንስ የቆመላት ሴት በሚዲያ ውስጥ የለም። ልንገራቸው ማለት ነው። አሁን አያደርገውና አሁን አያድርገውና አሁን አብርሽ ሀብታም ሲሆን ወይም ደግሞ አሁን ብዙ ኦዲንስ ሲመጣ ወይም ብዙ ዩቱበሮች ሲመጡ በሩታ በኩል ነው እነሱም የተነሱት፣ እንዳለ ማለት ነው። ኤቭሪ ሁሉም ማለት ነው። ግን በዛ መሀልም ግን ሩታ ተመስግነ አታውቅም። ማርክ ብቻ ነው ከጎኗ ያለው ሁሌ ወንድም ሆኖ የሚኖረው ከእሷ ጋር ማርክ ብቻ ነው። ነገር ግን ሌሎቹ እንዳለ ጥሏት ቢሄዱ፣ ሩታ ግን አትወድቅ። ቢጥሏት፣ ምን ቢሏት፣ አትወድቅ። በጣም ብዙ ጊዜ እንድትጣል አድርገዋል አብርሽ። በጣም ብዙ ጊዜ ሩታ ጥፋተኛ እንድትሆን አድርገዋል አብርሽ ግን እሷ የሚያነሳ ደግሞ አለ መቼም። አትወድቅ ያደረጉኝ እና ኤኒዌይስ የእነሱ ነገር ብቻ ሳይሆን አትሊስት የእሱም ነገር ይመስለኛል። እኔ ወደ እንደዚህ አይነት ውሳኔ ውስጥ እንድገባ ያደረገኝ የእሱ ወሳኝ አለመሆን፣ የእሱ ቆራጣ ለመሆን እኮ የእሱ ቆራጥ ስንል ማለት ነው። ለምነው ምን ብለው ይቅር ብዬ አለው ምናምን እቤት አብረን እንግባ ስትል ቆራጥ አልነበረም። የዛ ሰዓት ከረሜላ ጋር መሆን ይፈልግ ነበረ ካያችሁት ማለት ነው። ስለዚህ እሱ ሄርሜላን ከህይወቱ ማስወጣት መቼም አይፈልግም። አሁን ሰበብ አድርጎ ሩታን እንድትወቀስ አድርጎ ታምሜ ያለው ብሎ ተኝቶ ምን ብሎ እሱ ግን ሩታ ልክ በሩታ በኩል እንደታመመ አድርጎ ማለት ነው ሩታ እንድትወቀስ እና በዛ መሀል ደግሞ ሄርሜላ መጥታ እንድታባብለው ነው አብረሽ የፈለገው ያ ነገር ደሞ አግኝቷል። ገባችሁ አይደለ? እያባበለችው ነው። ጋንፎም ትሰራለታለች፣ አጥሚትም ትሰራለታለች። ሩታ ግዴላት ነገር ግን አሁንም እድሉን እየዘጋ እንደሆነ አብርሽ እንዲያውቅ እፈልጋለሁ። በዚያ አጋጣሚ ማለት ነው። ምክንያቱም ማርክ የዛ ቀን ብሎታል፣ ቀዶ የጋብቻ ወረቀትን ፈርሞ ሲሰጣት ለሩታ። ሩታ ከሄደሽ በኋላ ግን አሁንም እኮ እድል አለ ብሎታል። እሱ ግን እድሉን መጠቀም አልፈለገም። ደጋግሞ ደጋግሞ ጥፋት ነው የሚያጠፋው ማለት ነው። ታጥቦ ጭቃ ታውቃላችሁ፣ እንደዛ ነው። አብርሽ መቼም አይለወጥም፣ ያው ነው ህይወቱ ላይ ኑ ማለት መቻል መልመድ አለመቻሉ እነዚህ እነዚህ ነገሮች በጣም እኔን ጎድተውኝ አልፈዋል። ነገር ግን ህይወት እንደዚህ ከሆነ ማለት የኛ መንገድ የኛ መስመር እስከዚህ ከሆነ የተፈቀደልን በቃ የተፈቀደልን እንኖረን ወይም ደግሞ እስከተፈቀደልን ሲጀመር እኛ እየተጻፈልን ነው የምንኖረው ማንም ሰው ማለት ነው። በዚህ አጋጣሚ ልንገራችሁ ማንም ሰው እኛ እየተመኘነውን አንኖርም። እግዚአብሔር ያለው ነው የምንኖረው፣ ማለት ነው። በዚህ አጋጣሚ ሩታና አብሪሽ ከቀጠሉም ቀጠሉ፣ ካልቀጠሉም አልቀጠሉ፣ ህይወት ይቀጥላል። እሱም ይቀጥል፣ ከዛች ጋር ከአስር ሴት ጋር ይቀጥል። ሩታን ደግሞ የራሷን ህይወት ትኖራለች ማለት ነው። ገባች አይደል? በዚህ አጋጣሚ እሷ እንድትጎዳ አንፈልግም። ሁሌ እያለቀሰች እንድትመጣ አንፈልግም። አንድ ሰው ህይወታችሁ ላይ እየተጫወተ ካለ አስወጡት። አለቀ። ቦታ አትስጡት ቦታ ለሚሰጣችሁ ክብር ለሚሰጣችሁ ሰው ነው ክብር የምትሰጡት እንጂ ቦታና ክብር ለማይሰጣችሁ ሰው ገለማምጦ ለሚሄድ ሰው ቦታ አትስጡ እንድትሰጡም አልፈልግም ማለት ነው ሩታም ደግሞ ምን ምን ማለት አለባት ጠንክራ ራሷን ማሳየት አለባት ከአብርሽ መራቅ አለባት አለቀ እኔ ምለው እንደዚህ ነው ገባችሁ አይደለ ምክንያቱም ሁሌ በሱ ስር ሆነ እንድታለቅስ በሱ ስር ሆነ እንድታዘን ሁሌ በተጨቃጨቀች ሁሌ የሱ ለማኝ እንድትሆን አልፈልግም ገባች አይደል? ሴት ናት። ሴት ክብሯን ማስጠበቅ አለባት። አለቅ። አሁን ሰዓት ደግሞ ጀግና ሆናለች። በራሷ መወሰን ጀምራለች። እንድረስ አብረን ሆነን መለየት ነበረብን። ወረዴ ተለያይተናል ማለት ነው። ነገር ግን ያ ማለት እሱ በሚያስፈልገኝ ሰዓት አይኖርም፣ እኔ በማስፈልገው ሰዓት አልኖርም ማለት አይደለም። ሲቀጥል ደግሞ ምናልባት እናንተ ከልብ ቅርታ ያላረኩለት ሊመስላችሁ ይችላል። ነገሮቹ ፈልገ የምታደርገው ነገር ፈጣሪ የሚያየዋል፣ ይሳካልም። ሲጀመር ማርክ እንደ ማርክ የለፋ ሰው የለም። እንደ ማርክ ሊያስታርቅ የመጣ ሰው የለም። ነገር ግን ምንድን ነው በአብርሽ በኩል ያለ ሰዎች ማለት ነው ሩታና አብርሽን ለማጣላት የሚፈልጉ ሰዎች ናቸው እንጂ ሩታና አብርሽ ለማስታረቅ የሚመጣ ሰዎችን አይፈልጉም በህይወታቸው ውስጥ ማለት ነው። ልንገራችሁ በዚህ አጋጣሚ። ነገር ግን እነሱ የሚፈልጉት አብርሽና ሩታን የሚያላዩ ሰው አብርሽ ከማን ማለት እንዴት ነው ካያችኋት፣ የሆነች ልጅ አለች ሁለት ልጅ የወለደች መንታ ፎቶውን የቀደደች ሚዲያ ለቲክቶክ ለታዋቂ የሆነችው ፎቶውን የቀደደች የሰርጋቸውን ፎቶ ማለት ነው። እና ያቺ ልጅ ክዷት ነው ባሏ። ነገር ግን አብርሽን ሳየው ባሌ እዚህ ላይናል ነው ያለችው ማለት ነው። እና በዛ አጋጣሚ ማለት ነው፣ ማንም ሴት ልንገራችሁ፣ ትዳር ላይ ስትገቡ ማንም ወንድ እናንተ ጥሏ ሊሄድ ይችላል፣ ጥሎ ሊሄድ ይችላል፣ ሌላ ሊያገባ ይችላል፣ ሊደርብ ይችላል፣ ሊማግጥ ይችላል። ገባችሁ አይደለ? ሰው መቼም ፍጹም አይደለም። ነገር ግን ያ ሰውን እኔ በህይወቴ ውስጥ ይቅር ማልለው እንደዚህ አይነት ነገሮችን ሲያደርግ ነው። በህይወቴ መቼም ይቅር የማልለው እድል የማልሰጠው ያ ነገር ሲያደርግ ነው። የኔ ያልኩት ባለቤቴ ማለት ነው። ገባችሁ አይደለ? እኔ ማደርገው ነገር ግን አንዳንድ ሴቶች ደግሞ እንደዚህ አድርጎ ይቅር ብሎ አብሮ ለመኖር ያስባሉ። ግን ያ ሰው ነገም ያው ሊሆን ይችላል። ገባችሁ አይደለ? ምክንያቱም ይቅር ስትሉት ድጋሚ እድል ስትሰጡት ገባችሁ አይደለ ያ ነገርን ባደርግም ድጋሚ ባደርግም ይቅር ትለኛለች ድጋሚ እድል ትሰጠኛለች ብሎ ስለሚያስብ ማደርጉ አይቀርም ያደርጋል ደግሞ ማለት ነው። ስለዚህ ሴቶች ማለት ነው እራሳችሁን አጠንክራችሁ ለምን አስር ልጅ አትወልዱም? ልጃችሁን ሲንግል ማም ሆናችሁ በትክክል ማሳደግ ትችላላችሁ። እራሳችሁ እየሰራችሁ ለልጃችሁ በደንብ ትኖራላችሁ። ገባችሁ አይደለ ምክንያቱም ወንድ ብቻ ከእናንተ ስር ስላለ ወይም ደግሞ አግብታችሁ ወንድን ማለት ከወንድ ጋር ብቻ ስለሆናችሁ ወይም ደግሞ ባላችሁ ከእናንተ ጋር ከጎናችሁ ስላለ ብቻ አይደለም። ገባችሁ አይደለ፣ ህይወት የሚቀጥለው ማለት ነው። ነገር ግን የልጆቻችሁን ፍርድ ቤት ማስፈጸም ትችላላችሁ። ልጆቻችሁን በየወሩ እንዲረዳ፣ በየወሩ እንዲያስተምር፣ የትምህርት ቤት እንዲከፍል ማስደረግ በደምብ ትችላላችሁ። ለምግብና ለአስቤዛ ደግሞ አያቅታችሁም። እናንተ ጠንካራ ጎበዝ ጀግና ሴት ከሆናችሁ ማለት ነው። ገባችሁ አይደለም። አንዳንድ ሴቶች አሉ፣ ባሎቻችሁ ከእናንተ ጋር ሲርቅ ወይም ደግሞ ባሎቻችሁን ከፈታችሁ ያለሱ ህይወት የምትኖሩ የማይመስላችሁ፣ ያለሱ በቃ ህይወት የማይቀጥል የሚመስላችሁ፣ ህይወታችሁ የሚበላሽ የሚመስላችሁ አላችሁ። ልጅ ያለ አባት ማሳደግ አዎ ያስጠላል። ነገር ግን ደግሞ ህይወታችሁ ይሄ ያለ ነው። ገባችኋል። ህይወታችንን ስንጀምር ያለ ነገር ነው። ካለ ደግሞ ካጋጠመ ደግሞ ወደ ዘዞር ማለት ነው። ጋባችሁ ሲሳካ ነበረ ከሸፈ፣ ኦልሬዲ በቃ በቃ ጉዳዩ እንደዚህ ነው። ከዚህ በላይ እንግዲህ አንተ መጨነቅ የለብህም። እኔም እረፍት ያስፈልገኛል። ማርኬ ማለት እንደደከምኩሽ እኮ ይገባኛል እንደደከምሽም ይገባኛል። ብዙ እንዳሰቃየሉ ሻ እንከራተትነሽ። በፍጹም አንተ ምን ጠፋው ጥፋት የለም። ሁልጊዜ እንደዚህ እያልክ ነው የራስህን የእውነት ሩታዬ ራሴን ጠብቄ እራሴን ጠብቂ፣ ከምንም በላይ ጠንክሪ፣ ጎበዝ ሴት ሁኚ፣ ጀግና ሴት ሁኚ። ማንንም አትስሚ። ማንም ሰው አንቺን ሊሰብርሽ ቢሞክር ሲጀመር አትሰበርም። አንቺ ስንቱን ነገር አሳልፈሻል። ማለት አሀ አብሪሽ መጣ። የአብሪሽ ኖቲፊኬሽን ገባልኝ ማለት ነው፣ እና እመጣበታለሁ። ምን አይነት ቪዲዮ እንደለቀቁ እስቲ አይና ማለት ነው፣ እመጣበታለሁ። እስቲ ማለት ነው። እና እንግዲህ ቤተሰብ ሰላማችሁ ይዛልኝ። እወዳችኋለሁ። ባይ ባይ